እና ምን ወሰንሽ? ወሰነች፣ ወላሂ። እሺ በቃ አመሰግናለሁ። ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብለናል። በያላችሁበት ሰላማችሁ ይብዛ እያልን ተመልሰን መጥተናል። እስኪ ሰላም በሏቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? ውድና የተከበሩ የበባ ቤተሰቦች ሰላም። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? እንግዲህ ተመልሰን መጥተናል። በምን ተመልሳችሁ መጣችሁ ካላችሁ ጽጌረዳ አበባ ይዤ መጥቻለሁ። አቡዋ ትንሽ አንቀላፍታለች፣ ተኝታለች። ጥዋት ግን ከጀርባዋ ደስታ አለ ማለት ነው። እና ለማን ነው ሮዛን ትቼ ሳዳ ሶና ገኒቴ ማለ ሮዛ አንደኔ ወሰጠኛል አለች። ሁሉም ሴቶች እኮ እንግዲህ ከሮዛ ከሀክም ቤት ተመልሳ ወታለች ከሆስፒታል ወታለች፣ ሰላም ሆናለች እና በሰላም እቤት ገብታለች። እኔ ጋር ያደረችው ቤት ነበረች በቃ ሱመያም እታወራውን ሰምታችኋል። አውቀው ነው መርዝ የጠጡት። እሱም በረኪና ጣ ሲጀመር እኔ አልጠጣውም በረኪና እሷ ኪኒኖቹን ሰብስባ ጠጣች። እኔ የጠጣው ምን አለች ሱመያ ስትል ነበር። አውቀው ነው እሱን በረኪና ጠጣኔ አልጠጣሁም። አውቀው ነው የጠጡለት እርስ በራስ መስዋዕትነት። እኛ እኔን ሊሸውዱ ነው። እኔን ድራማ ነው የሚሰሩብን። ከቤዛ ጋር ተስማምቶ ነበር ያሉት እና ያሰበችውም ሱመያ እኔና ቤዛ ተመካክረን ወይም ተስማምተን ሮዛ ራሱ አውቃ ከዛ በኋላ ሱመያን ለመሸወድ ወይም ደግሞ ተመልካቹን፣ ህዝቡን መጀመሪያ ሮዛ ለሱመያ አዝና ታገብኛለሽ የሚለውን እንጋባ ስትል ሽማግሌ ዛሬ ላክ ብላ አጣርፋኝ የነበረው ራሷ ነበረች። እና መልሳ ደግሞ ሀሳቧን የቀየረችው ከሱመያ ጋር ከተገናኙ በኋላ ለሱመያ አዝና ነው አብረን በልተን ጠጥተን አንቺ እህቴ ነሽ ከጄ ይበልተሻል። ስለዚህ እንደ እህቴ ነው የማይሽ ምናም ስትላት እንዴት ነው እህቴ ላይ ማገባው የእህቴን ባል እንዲቀማሉ ብላ አልቀሳ፣ አዝና በዛ ምክንያት ነበር ሮዛ እንቢ ብላ የቆመችው ሀሳቡ ማለት ነው። ጋብቻውን ነገር እንቢ ብላ ይዛን ቀን የቀለበስ አደረግላት የሄደችው። አሁን ደግሞ እንግዲህ ሱመያም ያለችው ያሰበችው ምንድነው? እርስ በራስ እሱ መድሀኒት ጥጣው እሷ እንድታዝንና እንድትጎዳ አንድ እሽ እንድትለው ድራማ ሰሩባት። ከዛ በኋላ ደግሞ ሮዛ ስላዘነችለት እሷም ጠጣች። ከዛ ህዝቡም ተመልካቹም እኔም አዝኜ በቃ መስዋዕትነት ተከፋፈሉ። ስለዚህ መጋባት አለባቸው እንድል ነው። ህዝቡ መጋባት አለበት ሲጀመር ተመልካች እንዳለ መጀመሪያውን ተጋቡ ሲሉ ነበረ። መርጠውልኛል። ሮዛ ነበረች ያው ሱመያ መታ እንትን ያለቻት አሳቧን ያስቀረቻት እንጂ እሷም ፍላጎቷ ጋብቻው ነበረ። እና አሁን ጠርተናታል። አንድ ላይ ነበርን አክም ቤትም ሆስፒታልም እንትን ያለው መልሰን ወደ ቤት መልሰናታል። ስለዚህ እሷም ደግሞ ከእሷ ጋር ስታወራት አሁን ሀሳቦች ምንድ ስላት፣ በቃ የመጣ ይምጣ ሱም የራሷ ጉዳይ። ስለዚህ እጋባለሁ ከእሱ ጋር ወስኛለሁ አለቻት። እንደዛ ስላለች እኔ ውችን አባ ጸጌ ዳባ መጥቻለሁ። እስኪ ቀለበቱ ምናምን ሳይሆን መጀመሪያ እናንተ ፊት ድጋሜ እጠይቃታለሁ ማለት ነው አሁን ታገብኛለች ብዬ በድጋሜ ጠርተናታል እዚህ ጋር ታገቢኛለሽ ብዬ እጠይቃታለሁ። እሷም ሲያወሩ ጓደኛ ነች አብረውን የሚያድሩት የሚሉት በቃ ወስኛለሁ ብላታለች፣ እናንተ ፊት ለፊት ሱመያም እንድታየው ትቷል ብላ አስባ የነበረው ሌሎችም ደግሞ እሷ እንዳገባት የማይፈልጉ ሰዎችም ካሉ ተመልሰን ልንጋባ እንደሆነና እንደምትወስን ወስናለች፣ አልወሰነች የሚለውን እሷ ወስናለች ስለነገረችን ነው። ካሜራ ቆመ፣ ካሜራ ፊት ለፊት ነው አሁንም ብዙዎቻችሁ እሷ እምቢ በማለቷ ተናዳችሁ ደንገጣችሁ ስለነበረ ተመልሳችሁ ደግሞ አሁን ደስተኛ እንደምትሆኑ ተስፋ አደርጋለሁ። ትመጣለች። አሁን እንግዲህ ስትመጣ የምንጠይቃት ይሆናል ማለት ነው። መልሷን ምን ትላላችሁ እናንተ? ያው ዛሬ ምን የጠበቀን ይዜ ትሰጣታለች። ካሜራ ፊልፊት ሰዎችም ተመልካቾችም ያው እናንተ ፊልፊት ነው ከጀርባ ከእናንተ ጀርባ አይደለም እኛም እናንተም አብረን እንከታተላለና። ስለዚህ ያው ሮዛን እንጠብቃታለን። ስትመጣ ሳዳም ትያለሽ። ወሰናለች ወሰናልች አይደለሽዋ? እኔ ለማግባት ኢንሻአላህ ኢንሻአላህ። እንደዚያ ነው እንግዲህ እሷ እስክትመጣ ድረስ ከእኛ ጋር ሆኖ ዌልካም ብለና ሮዛ እንግዲህ መታለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን አላ አዳነሽ። አሚን አሚን። ብቻ ነው ሌላ ነገር። አሁን ለተመልካቾች አንቺ ሰላም በይና ማለት ነው። ምን መሰለሽ፣ ውድ ቤተሰቦቼ ይሄው ተሽሎኛል፣ ድኘ መጥቻለሁ። ተሽሎኛል አልሀምዲሊላህ። ስላሰባችሁልኝ እና ዱአ ስላደረጋችሁልኝ አውሪ አሁን እስኪ ሰላም ቢያቸውና ሰላም ናችሁ እንዴት ናችሁ የተቀመጫችሁ ሰዎች ዛሬ መጣናል ውድ ምን ያላችሁ ሰዎች ውድና ተቀመጫችሁ ሰዎች ተቀመጣችሁ ሰዎች አዎ ዩቲዩብ ሰብስክራይብ አድርጉ የተቀመጡት በሙሉ ሰላም ብላችኋለች እኔ ዛሬ መጣል ወጡን ግን እንኳን እንደና መጣሽ እንኳን እንደና ቆያሽ እሺ አሁን ድኛ ያለው ምናምን ብለሽ እስኪ መድሀኒት ለምን እንደ ጠጣሽ አብራሪላችሁ

አሁን ደነሻል? አዎ፣ አልሀምዲሊላህ። መድሃኒቱ ወጣ ከውስጥ ወይስ በፍሬ ይቀራል? ስንት ኪሎ ነበር ያልሽ? እኔ ኪሎ የለማ አልመዘንኩማ፣ በኪሎ በእጄም በእጄም መዘንኩት። በእጅሽ ነው መዘንሹ? ስንት ኪሎ ነው? ኪሎ የለም፣ በእጄም መጠጣ። ሌላስ

መድኃኒቱ ተነሳ። መጥረጊያ ነው፣ መጥረጊያ ነው የመጸው ጭራሽ አቆሰለው አቆሰሰው ቆሻሻ የለምእና መጥረጊያ ፈልጊ ነው እና ተመልካቾች ደግሞ በጣም ወደውሻል። እንዳለእንዳለ ሰብስክራይብ አድርጉ ሰዎች አንድም ሰው እንኳን ሮዛን እንዳታገባ የሚል ባልወደሽ እንኳን በግድ እንደወደሽ በግድ እንደወደሽ እያደረጉኝ ነው። በቃ ሁሉም ወደዎሽ። እዛ ላይ ያሉት ሴቱም ወንዱም ወደዎሽ። በቃ ሮዛ ቆንጂ፣ አፏ ደስ ሲል ምናምን ነው ጨምሬ እና ተመልካቾች እንዳለ ሮዛን አግባት፣ ሮዛን አግባት እያሉ ነው። አራ፣ ቶሎ ተጋቡ ወሬ አታውሩብን እያሉ ነው። ስለዚህ አንቺም ያው ባለፈው እንደምትወጂኝ አውቃለሁ፣ በጣም እንደምትወጂኝ አውቃለሁ። እኔ በጣም እወዳለሁ፣ ከአንጀቴ በላይ ውስጥም ብዙ ነው፣ ከአንጀቴ በላይ ከጅስሚ በላይ ወዳሉ በላይ ከሰውነቴ በላይ ወዳሉ ባያ ከ እንደዛ ነው ነው በላይ በላይ ነው እኔም በውስጥም ማለት ነው። በቃ አግባት አግባት አግባት ነው። ግቢ በቃ ግቢ እንዳለ በቃ አግባት ሮዛ እንዳትዋት፣ እችን ጣፋጭ የሆነች እቺን ቆንጂ የሆነች ፈገግቷ ደስ ይላል ምናምን እያሉ ይያሉ። ነው ደግሞ ከነሱ ውጪ ምስክር የሆነች ልጅ ደግሞ ደሞ ማንዶል ተቀለሽ፣ አንደኛው ሱመያ ራሷ፣ አንተ ሮዛን ብታገባት አንተ እሷን ብታገባ፣ ልጆቼን እንኳን እሷ ጋር ትቼ የፈለኩበት ቦታ መሄድ ይችላለሁ አለች። ገባሽ ልጆቼን እሷ ጋራ ትቼ የፈለኩበት ቦታ መሄድ እችላለሁ ምክንያቱም ለልጆቼ የምትሆን ሰው ናት እሷ በጣም ሚስኪን ናት ለልጆቼም ትሆነኛለች አሁን ገና ትክክለኛ ሚስት ታገኛ አለች ሱመያ ካገባ አይቀር ሮዛን ነው ማግባት ሮዛን የመሰለች ሴት የትም ቢፈልግ ቢል አያገኝም አለች እውነት ነው

ሳታንገራግሪ አንዴ እያሳዘነችኝ ሳቲ ምን ሳቲ፣ በቀጥታ ሽማግሌ ይላክና ኒካው ይታሰር ወይስ የአፍሽን የወሰችን ነው ለሳዳም ስታወር ይሰምቻለሁ። ወስኛለሁ። ለሱ ብዬ ሞቼ ነበር፣ እሱም ለእኔ ሲል ሞቶ ነበር። አስከፍችኋለሁ። ይቅርታ ልጠይቀውን የመጣሁት ብለሻል። ይቅርታ ልጠይቀውን የመጣሽው በካሜራ ፊት ለፊት ምልትኝ እንደሆነ ለምን እንደመጣሽ ተናገሪ። እኔ እኔ ጥፋተኛ ነኝ

አንተ ለምን ሰይዶ እንዴት እንደ አረገኝ እንደዛ፣ ሰይዶ በጣም ጥሩ ሰው ነው አለኝ የአባቴ። ከዛም በኋላ እኔ አሁን አንተ ልግባ ወሰኩኝ። ወሰንሽ ማሻአላህ። ቤተሰብ ተቆጣት፣ ለምን ሰይዶ እንደዛ ታረጋለሽ? ሰይድ ጥሩ ሰው ነው ብሎ ተቆጥቷታል ማለት ነው። እሷ እሷም ልታገባኝ ወሰነች ማለት ነው። ስለዚህ አንቺም ስለወሰንሽ እኔም ደስ ብሎኛል። እንግዲህ አይነሽ እንጨፍኝ፣ ሰርፕራይዝ አለኝ። ኧረ ሁሉም ጊዜ ሰርፕራይዝ ለማቲን አከስ እንጀ ነው። አንድ ላይ ሰርፕራይዝ ይፍቀባ። እሺ አይነሽ እንጨፍኝ፣ ሰርፕራይዝ አለኝ። እሺ። ስለዚህ ሮዛዬ የኔ ቆንጆ ታገቢኛለሽ? አዎ፣ ልንጋባ ነው። ልንጋባ ነው። እሺ፣ እና ምን ወሰንሽ?

ሳይድም እስካሁን ታግሶሽ ታግሶሽ በቃ እስካሁን ቁጭ ብሏል። እህቴን ብትወኚ በወድሽም በጣም ወድሻለሁ፣ ምንም ማድረግ አልችልም። ሳይድ ሌላ ሚስት ማግባቱ ስለማይቀር፣ እኔን እሱም እኔን ያግባና እረፍት ይውሰድ፣ እኔም እሱን አግብቼ እረፍት ወስዳለሁ ብላለች። ይሄ ለሶማያ መልእክት ነው። በቃ ከህይወታችን ውጪ ሶማያ ብቻ ምንም አታደርግም ከህይወታችን እሷ ያዘነችው ለሱመያ ለልጆቹ ነው፣ በቃ አለ አይደለ? አዎ ከህይወታችን ውጪ አትበጥብጭኝ፣ ስለኛም አታውሪ። ልጅቷን የሚያሳዝን ነገር ዩቱብ ላይ እየወጣሽ እያወራሽ ሀሳቧን እንድትቀይር ወይም እንድትወላውል አታርጋት። እያሳዝንሻት እንድታዝን እንዳታርጊያት ነው ምን ልልሽ? ምን ትያለሽ አንቺ? እኔ? እኔ አንተ ለጋማ ነው እኔ ወካላ ሱመያ

አንተ ሌላ ሴት ካገባህ እኔ ብሞት፤ ከዚያ በኋላ እኔ ካገባህ አንቺ ትሞቻለሽ። እኔም በቃ ወሰንኩት። ሀሳቤ አይቀየርም፤ ቢቀየር እኔ ብሞት ይሻለኛል። በቃ በዚህ አዱንያ ምን አደርጋለሁ? በቃ ወሰናለች። እኔ ከአሁን በኋላ ሀሳቤንም አልቀይርም፤ አንተን አልተወውም፤ አንተን አገባሃለሁ። አንተን ትቼ ሀሳቤ መቀየር ከሆነ ብሞት ያ ይሻለኛል። ብላለች እንግዲህ ይህን እንመርጣለች። ከልብ አመሰግናለሁ ሮዛዬ የእኔ ቆንጆ። በቃ እንግዲህ ሽማግሌ ላክና ቀጣዩን ደግሞ እንግዲህ ሽማግሌ ላክና፣ እናንተንም ከልብ አመሰግናችኋለሁ፣ ከጎናችን ስለ ቆማችሁ። ሳዳም ጓደኛው ጓደኛም፣ አንተም ጓደኛ አንቺም ጓደ አንተም ጓደኛ አንቺም ጓደኛ ነኝ። ከልቤ አመሰግናላችሁ። እሺ ንጀና አከስ ንጀና አይጠፋጠፋችሁም። ኦኬ አይጠፋጠፋችሁ ምን ለማለት ነው? አይን በዲና እንዳጠፉ እና ውድ ቤተሰቦቻችን ውሳኔያችን እዚህ ደርሷል። ሮዛ እንግዲህ በስተመጨረሻ ወሰናለች። ተመልሳ መድኃኒቱን ጠጥታ ውስጧን ካደሰችው በኋላ ካገገመች በኋላ ተመልሳ መታለች፣ ወደ ቁርጤ ቁርጤ። አዎ ከዚያ በኋላ እንደውም መድኃኒቱ ደህና አደረገላት ማለት ነው። ስለዚህ ጠጥታ ከመጣች በኋላ ይሄው ደና ሆና እንደዚህ አሪፍ ሆና ሀሳቧም አሪፍ ሆኖ ተመልሳ መታለች። እንግዲህ ዛሬ ነገ ሳንል የሽምግልናውን ጉዳይ ቶሎ ይጨረስና ያልቅና ኒካችንን አስረን ሰርጋችንም ሆነ አብረንም መኖር ከጀመረንም የምናሳውቃችሁ ይሆናል። ሁላችሁም ስትመኙና ስታስቡልን ስለነበረ ከልብ እናመሰግናለን። አላህ ያክብርልን። እንወዳችኋለን፣ እናከብራችኋለን። እስኪ ምን ታያችኋለሽ? የመጨረሻ መልእክት አስተላልፊ

ጠንከር ጠንከር ልበል አድርጉኝ። በቃ የኛ ለገባ ነው። አንተ ስፖርት በደንብ ሰራ። ከዛም በኋላ መንታ። ውድ ቤተሰቦቻችን ስለተከታተላችሁ ከልብ እናመሰግናለን። ምን ምን የዛሬው ቪዲዮአችን ይሄንን ይመስላል። እንግዲህ ከተመቻችሁና ከወደዳችሁ አንድ አስር ሺህ ላይ ካስገቡ እስኪ እንያችሁ ማን ደስተኛ ማን ደስተኛ ነው? ምን ይሆናል? ስለተከታተላችሁን ከልብ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።